ይ ተሰርተሽ የደራ ልጅ ተውለሽ የመሬ ልጅ ባንባርሽ ውበሻለን፣ አምሮብሻለን፣ ውበሻለን። ሁለት ቀን የጠፉበት ምክንያትን ጠርጥሬ ነበር። የሆነ ነገር ይዘው ሊመጡ ነው ብዬ ነበረ። እንግዲህ እንደፈራሁት ብሩኬ በከባድ ፕራንክ ተች ብሎልናል። ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የመአዚ የመሪዋ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ለቤት አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ እንድታበረታቱኝ በአክብሮት ጠይቃለሁ። ብሩኬ እንግዲህ ከዚህ በፊት እንደምታቋት ሶሲ ከብሩኬ ጋር ሐይሚን ፕራንክ አድርገዋታል። ከዚህ በፊት አይታችሁ እንደሆነ ረጅም ፕራንክ ለዛው ማለት ነው፣ እና ሀይሚ በቃ ዘራፍ ያዙኝ ልቀቁኝ ብላ በመከራ ነው እንግዲህ ተንበርክከው ይቅርታ ጠይቀው ወዘተ ማለት ነው ያመነችው ፕራንክ እንደሆነ እና ዛሬ ደግሞ በድጋሚ ብሩኬ እንግዲህ ከሶሲ ጋር ተገናኝቷል። እሱም ደግሞ አልጋይሰው አስባችሁታል። ከባድ ነው ለሃይሚዬ፣ በጣም ከባድ ነው እ ፍቅረኛዬ ከሌላ ሴት ጋር ሳየው፣ ለዛውም ደግሞ ከዚህ በፊት የሆነ ነገር የምጠረጥሩት ነገር ካለው ሰው ጋር ይከብዳል፣ ይከብዳል። ሃይሚ አልተረጋጋችም እኮ በቃ ሁለቱን ይዛ በጥፊ በጥፊ ወለወለቻቸው። ብሩኬን እኮ ጨፈጨፈችው ምስኪን በእርግጥ ሶሲ በጣም ፈርታለች። እኔ እዚህ ነገር ውስጥ አይ መለከተኝም እራስህ ተወጣው ለምኖኝ ነው ብላለች፣ እና ሀይሚንም ቀድማ ይቅርታ ጠይቃለች። በእርግጥ ያው ፕራንክ ደስ የሚለው ነገር ምን እንደሆነ ታውቃለች። ፕራንክን ፕራንክ ነው ስትውሉ በጣም ደስ ይላል። ጋባቻት ለተመልካችም ማለት ነው። አሁን ፕራንክ እንደሆነ ለሀይሚ ነገራት መጨረሻ ላይ። ሀይሚ ግን ልትረጋጋ አልቻለችም ማለት ነው እና እንደዚህ አይነት ፕራንኮች በጣም አሪፍ ናቸው ከዛ ቀጣይ ደግሞ በሌላ ይምጣሉ ማለት ነው እና ሀይሚ በተደጋጋሚ ብሩኬን ፕራንክ እያደረገች ነው። እሱ ደግሞ በከባድ ነው። ዛሬ እንግዲህ ያደረጋት በማይመጣ በማይታሰብ ነገር ማለት ነው። ይቅርታ ራሱ ለማድረግ እንደ በጣም በሚከብድ ነገር አስባችሁታል። አልጋ ተይዞ ከዛ ክላስ ውስጥ ብሩኬ ከሌላ ሴት ጋር ሲገኝ ያለው ስሜት እና በጣም ደንግጣለች። መጀመሪያ እንደውም ስትገባ ምድንያ ይቅርታ ደረስኩባቸው ሳትጨርሱ ሳጨርስ ብላለች ማለት ነው፣ የኔ እናት እና ስሜቱ ከባድ በጣም ይከብዳል። ሀይሚዬ፣ እንግዲህ አይዞሽ፣ ያው ፕራንክ ነው። ተረጁ አንቺም ስታደርጊ እኮ እንደዚህ ነው የምታስደነግጩ፣ እንደዚህ ነው የምታናድጁ ታናድጁ የላንችስ ባለፈው አሁን የማን የሚባለች ይዘሽ መተሽ ሀይሚና ፍቅራት አለሁ ተውልኝ ምናምን ባለበት ሰዓት ምን አይነት ስሜት እንደተሰማት ታውቂያለሽ። ስለዚህ በራስ ሲደርስ ደግሞ መረዳት አለብሽ ማለት ነው እና ስሜቱ ያማል፣ ግን በዛ ላይ ደግሞ ሶሲ እንደው የእውነት ይቅርታ አድርግልኝ እማዬ ትሞት ፕራንክ ነው እያለችሽ ነበረ እና ግን አንቺ በቃ አይናቸውን ማየት እራሱ አልፈለግሽም። አይዞሽ ጨረቀዋ በቃ ብድር በብድር ወይንም ደግሞ እንዴት ነው ብድርን የማይመልስ ወንድ አይወለድ ይባል የለ ግድ ነው። እንደዚህ መወቅ ደመቅ አድርጉልን እንጂ እንዴ ሰሞኑን እኮ ጥፍት አላችሁብን። ሁለት ቀን ሙሉ ማለት ነው ሁለት ቀን ሙሉ ስጠፉ ጭር አለብን እኮ እንደ እንደምጠፉት እንደዚህ በፕራንክ እንውልን እንጂ ነገ ምቀጥሉበት ይሄንን ነገር ሐይሚ ደግሞ ነገ በሚገርም ሁኔታ ተበቀይ ዋንቺ እሱን ማለት ነው እንደዛ ሁለት መቶ ኬስ ከምትገቢ ፕራንክ መስራት እንዳታቆሚ። ሁለት መቶ ሺህ መግባት አለብሽ በዚህ ሳምንት ውስጥ ማለት ነው። ሄዱበት ሌላ ሌላ በቃ እየደገምሽ እየደጋገምሽ ፕራንክ አድርጊው ደግሞ እሱን ማለት ነው፣ አድርጊው እንደዛ እና አሁን በበኩሌ ዘና ፈታ ነው ያልኩት። ዘና ፈታ ያልኩበት ምክንያት ያው እውነቱን ስላወቅን ነው፣ ቀድሞ ስለሆነ ብሩኬ ራሱ በጣም እየከበደው ነው። እንደዚህ አይነት ነገር አንደኛ በፍቅረኛ ፍቅረኛ እያለው ወይንም ደግሞ ባለትዳር ሆነው ከሌላ ሴት ጋር አልጋ ይዞ ዝሙት መፍጠር ወዘተ፣ በእምነታችንም አይፈቀድም። በዛ ላይ ደግሞ በጣም ጥሩ ነገር አይደለም በአጠቃላይ። እና ያ ያንን ነገር ያው ያ ቃል በደንብ ግን በቃ በዚህ ነገር ላናዳት ብዬ ነው ብሏል። ምንም ነገር የተደረገ ነገር የለም ምንም ነገር አልተፈጠረም። እያየን ነው። በዛ ላይ ሶሲ በጣም እየፈራች ነበረ። በጣም ማለት ነው። ግን ደስ ይላል እንደዚህ በቃ አይደለም። ሀይሚዬ በጣም ተናዳለች። የሚያናድር ነገር የሚያንጨረጭር ሲሆን እኮ አሪፍ ነው። ሀይሚዬ አሪፍ ነው። አንችም እንዴት ላጥ እንደምታደርጊ ታቀልሻ። ሲቀጥል ብሩኬ ባንቻ አይደራደርም። ጭራሽ ባንች ላይ ሌላ ሴት ያሁን እንደማይደርብ ልብሽም ያውቀዋል። እኛ የምናቃለን በደንብ ግን የስራው ባህሪ ነው እንደዚህ ለየት ያለ ነገር መምጣት ግድ ነው እና ደግሞ አለመቀጠሉ ፕራንኮ አለመቀጠሉም ደግሞ አሪፍ ነው ማለት ነው ሰውም አይጨነቅም ምንም አይልም እና እንግዲህ የአንቺ ኮርፊያ ደግሞ ከባድ ነው ብሩኬ ሲያኮርፍ እንኳስ ብዙም አይከብድም የሀይሚ ትንሽ ጠንከረ ትላለች ኮርፊያ ላይ አይደለም ቤተሰብ እና ይቅርታ እያላት ነበረ ሶሲም በጣም ፈርታ ነበረ። ይቅርታ ስትላት ያው አምጡ ቁልፍ እሄዳለሁ እያለች ነበረ። እነሱ ደግሞ ቁልፍ አንሰጥሽም እያሏት ነው። ካሜራውን እራሱ ይሄ ስትባል ልታይ አልቻለችም። በቃ ደንግጣለች፣ በጣም ነው የደነገጠችው። ግን በቃ ተረጃቸው፣ ሀይሚ ተረጃቸው። ቡራጌ በጣም ምርጠነች ነው ጭራሽ። በአንቺ ላይ ሌላ ሴት ሊደርብ? በፍጹም በፍጹም። አጠጥተው እንደው አጠጥተው የሆነ ነገር እንደ አደንዝዘው ካልሆነ በስተቀር ማለት ነው ጤነኛ ሆኖ እውነተኛ ኖርማል ሰው ሆኖ ብሩኬ እንደዚህ አይነት ነገር እንደማይደርግ ልብሽም ራስሽ በደንብ ታውቂያለሽ ማለት ነው። እና እንደዛ ነው። እንኳን መጣችሁልን ደስ ብሎናል። ብሩኬ ዛሬ ስቶሪ ላይ በኢንስታግራም በቲክታክ ፖስት ሲያደርጋቸው ትንሽ ከበድ ከበድ ይሉ ነበር እና ነገር ግን በፕራንክ ነው የመጡት ፕራንኩም ደግሞ ያው ለእኛ ቀድሞ ስለተነገረንም አሪፍ ብዬ ነው የማስበው። ሄዱበት ሄዱበት። ቀስቀስቀስቀሳት በሉ፣ ሞቅ ሞቅ አድርጉት ሚዲያውን። እኛ ምን ስራ እናንተም ስሩ። መነገራችን ላይ እነሱ አይዲያ ሲያመጡለን እኛም እንሰራለን፣ እንፈተፍታለን ምናምን ማለት ነው እና የኛ ድምቀቶች፣ የኛ ተወዳጆች፣ የኛ አንበሳዎች ማለት ነው። አንበሳ ናችሁ እናንተ ኮ እና እንደዛ እንላችኋለን፣ ውዶችዬ፣ ማሮችዬ፣ ፍቅሮችዬ ብሮኬ ግን ፈራ። ሶሲ ራሱ በጣም ፈርታለች። ሐይሚ አላቅም እንደገና ተንበርክከው ምናምን ካልሆነ በስተቀር ጠንከር ብላባቸዋለች። በቃ ማየት ራሱ አልፈለገችም ነውናንተ ማየት አልፈለገችም። አይዞሽ ሐይሚ እኛ አይተናል። ምንም አላደረገም። ብሩኬ ምንም አላደረገም። አታስቢ፣ አትጨናነቂ። ምንም ሶሲ ጥጓን ይዛ ነው ቁጭ ያለችው። ጥጓን ይዛ ሲቀጥል፣ ታየቱ ራሱ እኮ ሙሉ ታየት ነው የለበሰችው። የማይወልቅ ታየት ማለት ነው። እና አትፍሬሽ ኒ ቆንጆ ይን ቅመም ወይ ሐይሚ። እና እንደዛ ሁንላችኋለ፣ ውድ ቤተሰቦቼ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። ባይ ባይ።